ታዋቂ ፖለቲከኛ ታዬ ደንዳ በኦፊሻል የፌስቡክ አካውንታቸው ስለ ብርቱካን ዶክመንተሪ ይህን ብለዋል። በቀጥታ እርሳቸው በኦፊሻል የፌስቡክ አካውንታቸው የጻፉትን ነው እንደወረደ ቃል በቃል የምናቀርብላችሁ። በብርቱካንና በኢቢኤስ ጉዳይ ላይ የተሰራውን ዶክመንተሪ አይችዋሉ። በሌሎች ቻናሎችም ተላልፎ ሊሆን ይችላል። ዓላማው ህዝብ በአሰተኛ መረጃ እንዳይደናገር እውነትን የማውጣት ጥረት እንደሆነ ተገልጿል። የተባለው ከልብ ከሆነ ለህዝብና ለእውነት በዚህ ፍጥነት ጥልቀት መቆርቆር የጀግንነት ኒሻን ይገባል ይሆናል። ችግሩ የማጣሪያው ጥያቄዎች መኖራቸው ነው። በዚህ ጉዳይ እንደ ግልም እንደ ህዝብም ብዙ ማለት ይቻላል። ለአሁኑ አምስት ነጥቦችን ብቻ እንመልከት። የመጀመሪያው የጎደሉ የዶክመንተሪ ክፍሎች መፈተሽ ነው። ብርቱካን ተመስገን ህዝብን ለማሳሳት በሴረኞች ተመልምላ የአሰድ ድራማ መተወናን ከዶክመንተሪው ሰምተናል። ፖለቲካዊ ቁማር መሆኑን በግልጽ የተነገረው ህዝብ ነገሩን በቀጥታ ለማመን የሚቸገር ቢሆንም ሴራው ሸርቧል የተባሉ ሰዎችን ተጠቅሷል። ሊመልሱ የሚገባቸው ጥያቄዎች ግን አሉ። በሀገራችን ነባራዊ ሁኔታ በተጨባጭ ተደፍረው ከህይወት ጎዳና የወጡ በርካታ ሴቶች እያሉ ሴረኞች ድራማ መስራት ለምን አስፈልጋቸው? ድራማ ቢያስፈልግስ በተለያዩ ምክንያት ህይወት ተበላሽቶባቸው በጎዳና የሚኖሩ ብዙ የመከራ ሰለባ ሴቶች እያሉ ባለትዳርና የልጅ እናት የተመቸ ኑሮ የነበራት ብርቱካን ለትወና በመስፈርት ተመረጠች። የኢቢኤስ ጋዜጠኞች የድራማው አካል ከሆኑ ቢያንስ ብርቱካን ከአዲስ አበባ ሳትመጣ ድራማውን ለምን በአየር ላይ ዋሉ? ከትወናው በፊት የብርቱካን ስልክ ተጠልፎ ከሆነ ለምንድን ነው ድራማው? ከተጋለጠ በኋላስ የብርቱካን ስልክ እንደሚጠለፍ እየታወቀ ሴረኞቹ እንዴት በቀጥታ ደውለው ድምፃቸውን አስቀዱ? ለዶኩመንተሪው ግብአት ለመጨመር ይሆን? ብርቱካን ህይወቷ አደጋ ላይ መሆኑን ተነግሯት ስልኳን ጥላ ፋኖች ወዳሉበት እንድሸ ሲነገራት ምንን ተማምና ሰዓት ሳትሄድ ቀረች? የአካውንቲንግ ኤንድ ፋይናንስ ዲግሪ ያለባት ብልህ ሴት ማምለጥ አቅቷት ይሆን? የተከበረ ትዳርና የተመቸ ኑሮ የነበራት ብልጧ ብርቱካን ለትራንስፖርት የሚሆን አምስት ሺህ ብር እንኳን ሳትቀበል ህይወቷን ለምን ለአደጋ ለውርደት አጋለጠች? እነ መዓዛ መሐመድ ሲደውሉላት ድምጿ እጅግ መደንገጧን የሚያሳብቅባት ብርቱካን ዶክመንተሪው ላይ እንዴት ተረጋጋች? በፊቷ ላይ ሀፍረትና ጸጸት የማይታይባት ለምን ይሆን? የነ ብርቱካን ቤት በውስጡ በዶክመንተሪ ታይቷል። ትወናው እና ዶክመንተሪው በአግባቡ ለመረዳት እነዚህን ቁልፍ ጥያቄዎች መመለስ ያለባቸው ይመስለኛል። ጥያቄዎቹ በትክክል መመለስ ማን ለምን ትወና እንደሚሰራ ጥቆማ ይሰጣል። ጥያቄዎቹ ካልተመለሱ ግን ዶክመንተሪው ከትወና በላይ ህዝብን ያደናግራል። በተለይ በሀገራችን የተንሰራፋውን አሰቃቂ ሴቶችን ጥቃት ለመፈተሽ የታሰበ ድብቅ ነገር ሊኖረው ይችላል። ይህ ከሆነ ደግሞ በትወና ሂደት ላይ የሚና መለዋወጥ ይኖር ይሆናል። ሁለተኛው ወንጀልን መርምሮ ተጠያቂነትን ለማስፈን የተደረገው ጥረት ምን ይመለከታል? በማንም ላይ የየትኛውም አይነት ወንጀል ቢፈጸም በፍጥነት መርምሮ ተጠያቂነትን ለማረጋገጥ ውጤቱን ለህዝብ ይፋ ማድረግ ይገባል። ከዚህም አንጻር ፖሊስና ፋና የሰሩት ይበረታታል። ውስጡን ለቄስ ብለን ብርቱካን ኢቢኤስ ሐሰተኛ መረጃን አሰራጭተው ከሆነ በልኩ ሊጠየቁ ግድ ይላል። ዋናው ጥያቄ ግን ህዝብ እንዳይደናገር አስቦ የብርቱካንና የኢቢኤስ ስም ጉዳይ መርምሮ እውነቱን ለማውጣት ከብርሃን በላይ የፈጠነ ፖሊስ እና ሚዲያ በከረዩ አባ ገዳዎች ላይ በመንግስት የተፈጸመውን የጦር ወንጀል መርምሮ እውነቱን ለህዝብ ለማሳወቅ ለምን አቃታቸው? በነገራችን ላይ ፋና በከፍተኛ ግፍ ስለተረሸኑት የከረዩ አባ ገዳዎች ዜና ሰርቶ ያውቃል። በሜታ ወልቂጤ ተደፍራና ተገድላ የተሰቀለችውን ህፃን ሲምቦ ብርሃኑ ጉዳይ ተመርምሮ ጉዳዩ ለህዝብ ተገልጿል። ወይዘሪት አያንቱ ተስፋውን በቅርቡ በነቀንተ ከተማ ተገኝታ ተገላ መገኘቷን የምርመራና የሚዲያ አጀንዳ ሆኗል። ፖሊስና ፋና በሰንቦ ብርሃኑ እና በአያንቱ ተስፋውን ጉዳይ ያልፈጠኑት ለምን ይሆን? ሀሰተኛ መረጃን ከማሰራጨት በላይ እጅግ የገፋ ወንጀሎችን ተደብሶ አልቀሩም። የብርቱካንና የኢቢኤስ ጉዳይ በዚህ ልክ ፍጥነት ግልጽነት ያገኘው ለምን ይሆን? ለእኛ ያልተገለጸ ሌላ እውነት ሊኖር እንደሚችል መገመት አይከፋም ለማለት ነው። ሶስተኛው መታገትና መደፈርን ለኢትዮጵያ ሴቶች አሁን ላይ እንግዳ ለመሆኑ ነው። በቅርቡ እንኳን በሰሜን ሸዋ አሊዶሮ አካባቢ ሴቶች የሚገኙበት አንድ አውቶቡስ ሙሉ ዜጎች መታገታቸውን ቢቢሲ ሳይቀር ዘግቦታል። እነዚህ ዜጎች ያሉበት አይታወቅም። እየተደፈሩ ሊሆን ይችላል። ለፋና እና ለፖሊስ ግን የምርመራ አጀንዳ አልሆኑም። ከዚህም ቀድሞም በኦሮሚያ፣ በአማራ፣ በትግራይ፣ በደቡብና በሌሎች ቦታዎች በእቶቻችን ላይ ዘግናኝ የመደፈር ወንጀሎች ሲፈጸሙ ነበር። ኢቢኤስ የቀረበው የብርቱካን ታሪክ እንደተባለው ትወና እንኳን ቢሆን እንደ ሀገር አሁን ካለንበት ተጨባጭ ሁኔታ አንጻር ከእውነት የራቀ አይደለም። ከዚህ ሴባሰ ከባባድ ወንጀሎች በቀጥታ በአካል ሳይቀር ሲፈጸሙ አይተናል። እንዲህ አይነት ኢሰብአዊና አስነዋሪ ወንጀሎችን ስንመለከት እንደ ሕዝብ መተባበር ሲገባን በብሔር ወይም በሌላ ምክንያት ከፋፍሎ ምን ያነታርከናል? አንዳችን ቁስል እንዴት ለሌላችን መዝናኛ ይሆናል? ደግሞም ግለሰብ ወይም ወንጀለኛ ቡድን በጭካኔ ለሚፈጽመው ጥፋት ብሔርን በምን ሂሳብ ይጠየቃል? ከህግ አኳያ አንድ ሰው የሚፈጽመው ወንጀል ወንድሙን እንኳን እንደማይመለከት ይታወቃል። እንደ ህዝብ የጅምላ ፍረጃ ላይ ራሳችንን መፈተሽ አለብን ይመስለኛል። ባልተገባ ጉዳይ መፈራረጁንና መነታረኩን በኪሳራችን ለሚያተርፉ ቁማርተኞች ብቻ ይጠቅማል። አራተኛው ፋና ብሮድካስቲንግ በሐሰተኛ መረጃ ላይ የያዘውን አቋም ይመለከታል። በብርቱካን ጉዳይ ዶክመንተሪ የተሰራው ህዝብ በሐሰተኛ መረጃ እንዳይደናገር መሆኑን ተናግሯል። በእውነት ይህ ግልጽነት የመፍጠር ተግባር እንደ ፋና ካሉ ሚዲያዎች ይጠበቃል። ይሁንና ታህሳስ 1 2016 ሌሊት ከታሰርኩ በኋላ ፋና አቶ ታየደንዳሃ ኦነግ ሸኔን በቤቱ በመሸሸግ ሰዎችን ሲያሳግት ነበር የሚል ሀሰተኛ መረጃን ለህዝብ አስተላልፏል። ይህ ውሸት እንደ ህዝብ ተወካይነት ስሜን ከማጠልሸት ባሻገር ህዝብን አደናግሯል። ፋና በኋላ በሰብአዊ መብቶች ኮሚሽን ሲጠየቅ ከጸጥታ ገብረ ኃይሎች ተዘጋጅቶ የመጣውን አነበብኩ እንጂ ሀሰተኛ መረጃ እኔ አላዘጋጀውም ብሏል። እውነት ከታወቀ ወዲህ ማስተባበል ቸግሮታል። ያኔ ሆነ ብሎ ህዝብን ለማደናገር ሀሰተኛ መረጃ ሳያጣራ ተቀብሎ ያሰራጨው እና ባላ እንኳን ስህተቱን ለማስተባበል የተቸገረው ፋና ዛሬ ህዝቡን እንዳይደናገር ሀሰተኛ መረጃን ለመከላከልና ኢቤስን ለማጋለጥ በብርሃን ፍጥነት ረጅምና ረቂቅ ዶኩመንተሪ የሰራው በምን ፎርሙላ ነው? የራሷ አሮባት የሰውን ታማስላለች ያስብላል። አምስተኛው እጅግ መሰረታዊ የጋራ ጉዳዮችን እያሉብን መከፋፈላችንን ይመለከታል። ከብልጽግና አውሮፕላን ውጭ ያሉ ሰዎችን በዋጋ ግሽበቱ ምክንያት መኖር ቸግሮናል። ባለፈው ሳምንት ብቻ ነዳጅ በሌትር 11 ብር ገደማ ጨምሯል። ይህ ችግር አማራ፣ ኦሮሞ፣ ትግራዋይ፣ ሲዳማ፣ ሱማሊያ፣ አፋር፣ ወላይታ፣ ጋሞ ወይም ሙስሊም ክርስቲያን ብሎ ሳይል ሁላችንን ይጎዳል። የሰላም መደፍረሱን በተመሳሳይ የሁላችንም ህይወት ይነካል። ለስድስት ዓመታት የቀጠለው የወንድማማቹ ጦርነት በብዙ ሺዎች የሚቆጠሩ ልጆቻችንን፣ ወንድሞቻችንን፣ እህቶቻችንን በልቷል። ሀብታችንን በትሪሊዮን ባልተገባ ጦርነት ወድሟል። በተለያዩ ቦታዎች በኮሪደር ስም አያሌ ዜጎች ያለምንም ካሳ ከይዞታቸው ተፈናቅለዋል። የቀይ ባህር አሳ በየጊዜው ችጋርን ለመሸሽ የሚሰደዱ ልጆቻችንን ይመገባል። በእውነቱ ከሆነ እነዚህ ጉዳዮች እየነፋን ባያሳስቡንም ሁላችንንም ያለ ልዩነት ሊያንገበግቡን ይገባል። ይሁንና በትናንሽ አጀንዳዎች ስንጨቃጨቅ ይታያል። ለምን እንደዚህ ይሆናል? ሊያስተባብሩን የሚገቡ ትላልቅ የጋራ አጀንዳዎች ችግሮች እያሉ ምን ይከፋፍለናል? አስቀድሞው እንደነገሩን ፖለቲካ ቁማር ከሆነ እንደ ህዝብና እንደ ሀገር ላያባላን ራሳችንን ፈትሸን ማረም ይገባናል ሲሉ አቶ ታዬ ደንዳ በፌስቡክ ኦፊሻል አካውንታቸው ገልጸዋል። የብርቱካን እውነት የተሰኘው ዶክመንተሪ በኢቢሲ ከታየ በኋላ እንግዲህ ጃዋር መሐመድም ዝምታውን ሰብሯል። በኦፊሻል የፌስቡክ አካውንቱ አንድን ሀሳብ አጋርቷል። ይህም ምንድን ነው? ብርቱካንም ሆነች የኢቢኤስ ባለቤቶች፣ ሰራተኞች በነፃው ሚዲያ ቢናገሩ ቅር የሚለው ካለ እጁን ያውጣ ስልም አስተያየቱን ሰጥቷል።